ሰላም አሌይኩም ወራህምዱላ ወበረካቱ ውድና የተከበራችሁ የዩትብ ቻናል ተከታዮቻችን እንዴት ናችሁ? ሁሉ ሰላም ሁሉ መልካም በያላችሁበት፣ ያለ ሰላም ዝነት አይለያችሁ ማለት ነው። ስራ ምናምን እንዴት ይዟችኋል? ከኛ ጋር አልሐምዱላ ደህና ነው ማለት ነው። ሁሉም እንደነበረ ነው ብቻ ደህና። እናንተስ እንዴት ይዟችኋል? የመዳም ስራ እየተላመዳችሁ ነው? አዲስ የገባችሁ አዲስ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ መሆን ትችላላችሁ ማለት ነው። እና እንግዲህ የመዳም ቀሙችዬ ኢሳም በጣም ልብ የሚነካ አሪፍ ምክር የሆነ ነገር በቃ የራሱን ተሞክሮ በቃ ራሱን ከሱ እህት ያደረገውን በቃ ከሱ እህት ድህነት ጅል ነው። በቃ እንደ ድህነት ጅል ነገር የለም። ያሰደዳችሁ ድህነት ነው ማለት በቃ ማጣት በጣም ከባድ ነው እና ብዙ ነገር ገንዘብ ያስፈልጋል። በገንዘብ ቤተሰቦቻችሁን ተጠላችሁ። ብዙ ነገር ብቻ በገንዘብ ቤተሰብ ለራሱ የሚጠላችሁ የሚወዳችሁ በገንዘብ ነው። እና ኢሳማ ብሻል ማን ነው? ኢሳም ኢሳም ነው። ኢሳም እንግዲህ እንደዚህ ትናገራል ብዬ ያልጠበቅኩም ነበረ። ጎበዝ ነው በጣም አንድ ተናግሮ በጣም ልቤን የነካው እና እስቲ እሱን አዳምጠን እንመለስ ማለት ነው እና እሱን ልጋብዛችሁ እና አይተን እንመለሳለን። ኮመንት እየጻፋችሁ ደግሞ ላይክሽ ሼር ሰብስክራይብ እያደረጋችሁ ስለሆነ እናመሰግናለን ማለት ነው። እኔ እንግዲህ መሐመር ነኝ ማለት ነው። አዲስ ሰብስክራይቦች መሐመር ነኝ እንግዲህ ሳም ያለውን እስቲ ትንስ አዲስ ነገር ልጋብዛችሁና ቀጣይ ይመጣለሁኝ እናወራለን ማለት ነው። እስኪ ልጋብዛችሁ። ምን ቢሁለት ዓመት አንገትሽ እንደብትሽ አንድ ብር ሳታወጪ ያጂና እዚህ ስራ ጀምር ተሰራ ብር ካለ እዚህ ሰው እንት ነው ወዳጅ ነው። ብር ከሌለ ያለፈባት አሮጊት ነው የምትባለው። ቤተሰብሽ እራሱ ወላሂ አሰባችሁታል አስራ ምናምን ዓመት ለፍተሽላቸው መተሽ ወላሂ ነው የምልሽ። አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ አስራ ምናምን ዓመት እኮ ለፍተሽ አብረሽ ከነሱ ጋር የደህንነት ኖሮ ትጀምራለች። ከዛ ምንም ታቂው ስራ የለም፣ ድጋሚ አረብ ሀገር ትይጃለች። እነሱም እንድትይጅ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው አንቺ ቀልጠሽ ማለት ነው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 ቤተሰብ እናትና አባት እንደውም አባት ይሻላል። አብሶ እናት ብር አይበቃት፣ ወላሂ አይበቃት። አስር ሺህ ብር ብትልኪም ትናንትና በአስር ብር የኖሮችውን ኑሮ ዛሬም እንደዛው በአስር ሺህ ብር ትኖራለች። መቶ ሺህ ብር ብትልኪ የት እንደሚገባ ቤት ቀለም ለራሳችሁ ነው ወላሂ፣ ለአዚም ለራሳችሁ ነው። የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣ እኔ ለምሳሌ ሚሊዮን ፎሎ አለኝ፣ ይመጣል። ቸገረኝ እኮ እንደዚህ እንደዚህ ብር ብታበድረኝ እንደዚህ እንደዚህ ብሰጠኝ እናቴ ጋር ብሄድ ገጠር ብገባ፣ አይምሮ ሊነካ ይፈልጋል። ገባችሁ? እኔ አፈር በልቼ ነው እኔ የምኖረው። ለምንድነው አንተ የምረዳ? አያችሁ፣ ልክ የሆነ ሰው ፈለጠ ቆረጠር ስትባሉ ያገኛችሁት ትራንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ሁሉ እንጂ እናንተ እንደዚህ አርግላችሁ ምናምን አለ። አንቺ ስማናለሽ አቤብቲ አንቺ ብትታም የሚስማን ይሰበስብልሽ። እና እንግዲህ ኢሳም ይመስላል፣ ያው ኢሳም ትክክል ነው። ቤተሰብ የሚወዳችሁ ገንዘብ ሲኖራችሁ ነው፣ ገንዘባችሁን ያዙ እያለና ያለውና ገንዘብ ተሌላችሁ ደግሞ አልፎባታል እቺ፣ የሌላትም በቃ አልፎባታል፣ ጨልላለች፣ በቃ አምሮም አይሰራም ምናምን እየተባላችሁ እድሜያችሁን አልተሳለፋችሁ ስትመጡ ወደ ሀገራችሁ ማን የሚጠላችሁ ገንዘብ ስለሌላችሁ እያለ ነው። እውነት ነው። ለማን ብላችሁ ተሰደዳችሁ? ለቤተሰብ ለራሳችሁ ብላችሁ ነው የተሰደዳችሁትና ግድ ነው። ኢሳም አሁን ስለ ቤተሰብ አንስቷል። ቤተሰባው ቤተሰብ ይጠላችኋል። ምንም ሳይኖራችሁ ቤተሰብ የሚጠላችሁ ደግሞ እዚህ ነ እዚ በድህነት አድጓል። እዛ ደግሞ የሆነ ነገር ስትልኩለት አሪፍ አሪፍ ነገር ምናምን ያያል። ህይወት ይለወጣል። ከገብስ በልነት አልፎ ወደ ጤፍነት ይሄዳል። ያን ያንን ለምዶ መልሶ ጤትነት ሲያጣ ወደ ራስ ሽወት ስትመለሽ፣ ያ ገንዘብ ሲያጣ ቤተሰብ ወደ መጥላት ደረጃ ይሄዳል። ይቺ ተናጋሪ ናት የሚለው ለራሱ ከቤተሰብ ነው። እና ቤተሰብ ብዙ ሊያወራ ይችላል። ምክንያቱም ቤተሰብ አሳድጎሻል። ምንም የምታማካኝ ነገር የለም። ቤተሰብ ሊጠላሽ ይችላል። በተለይ እናት ብሏል። እንግዲህ እናት በተለይ አሳድጋሻለኝ። እንግዲህ ባልተወለድኩ ልቴ ትችያለሽ እንጂ ማለት ነው። ቤተሰብ እናትሽን አሳድጋሻለች፣ ቤተሰብ አባት አሳድጎሻል። ሽንት ጨርቅሽን ቅዘን ጠርግ አሳድጋለች። ለምን አንልክላትም? ለምን አናሳልፍላችሁም? ይህ ቤተሰብን ማለት ስለ ቤተሰብ የሚነሳው ነገር ማቆም አለባችሁ። ምክንያቱም ለቤተሰብ ያልሆናችሁ ለማን ትሆናላችሁ? ባላችሁም አንዳንድ ባሎች ጥሮች አሉ፣ አንዳንድ ባሎች ከዳተሞች አሉ። እየከዱም በቃ በላዩ ላይ እያገቡም እያየ ነው ነው ብዙ ቪዲዮ እየሰማን ያለ ነው እና እንደዛም ህይወት አለ። የራስሽን ህይወት ጊዜ ያልፋል። የቀን ቀን ህይወትሽ እየተቀያየረ መልክሽ እየተቀያየረ ነው የሚሄደው በ20 አመትሽ ወጪ 10 አመት ብሰሪ 30 አመትሽ ነው በ30 አመትሽ መውለጃሽ በቃ ላይፍ ማያቻሽ እዛ በሰው ሀገር ምንም ላይ እቤት ተኮርትመሽ ነው እየሰራሽ ያለሽ ገንዘብሽን። በገንዘብ አትደራደሪ። ብዙ ኮመንታተሮች አላችሁ ወላ በጣም ጎበዝ ነው ጎበዝ ናችሁ በጣም ተግባሪ ካደረጋችሁት ያንን በጣም ቆንጆ ቆንጆ በቃ እውነት ነው። አሁን ባሎቻችሁ በቃ አላመናችሁትም። ለቤተሰብ በአባት ወይም በእናት ስምሽ አድርገሽ ያንን የሚገባውን በቃ አላደረ እዚህም በቃ አንቺን ብሎ አምኖ ነው የሚኖረው በቃ የተወሰነ ነገር ሳይበዛ አምስት ሺህም ስድስት ሺህም እያደረጋችሁ ነው እንጂ ሲበዛ ጥሩም አይደለም። ምክንያቱም የራስሽ ህይወት ላይ ጠፍቶ ሊጠብቅሽ ይችላል። ያ ነገር በቃ ምንም ነገር ላይሆን፣ በቃ ለአንቺ የሆነ ነገር ስትመጪ በቃ ያጠቅምሽ ነገር ማይጠቅም ሆኖ ነው የምታገኙ ማለት ነው። እና ኢሳም ትክክል ነው ያለው ምንም የወድቅም ነገር የለው። ያው ስለ ቤተሰብ ጥላት ስላነሳ የቤተሰብ ጥላቻን ስላነሳ ያው እናቶቻችሁን ቤተሰቦቻችሁን ታልገደፋችሁ ማንም መገደብ ስለማችሉ ማለት ነው። በአሁኑ ሰዓት በርበሬ እንኳን በርበሬ እንኳን አንድ ሺህ በገባበት ሰዓት ነው አንድ ኪሎ አንድ ሺህ ብር ገዝተሽ ቅመም፣ የአንድ ኪሎ በርበሬ አንድ ሺህ ሊፈጅ ይችላል። እንግዲህ ያንን ሁለት ሺህ ብር ለአንድ ኪሎ ምንም ስታባክኝ፣ ምንም አይደለም። እዚህ ኢትዮጵያ ኑሮ እንደዚህ እንደዚህ እያሉ ነው እየቀጠለ ያለው እና ቤተሰብ ያልተገደፈ ማንም አይገደፍም። እና ብርሽን ያዢ እውነት ሱን ነው። እዚ ሀገር ደግሞ እውነቱ ነው። እንደ አሽቃባጭ ነው ህዝቡ ማለት ነው። የሆነ ነገር ትንሽ ያዢ እና ነይ ቶሎ ትንሽ ታያሽ ህዝቡ ያሽቀብጣል። የሆነ ማለት በቃ ንግድ እንኳን ይዘሽ በቃ ወደ ንግዱ ዓለም እንድትሄጂ ምናም የሚገፋፋሽ ሰው ያስፈልግሻል። እና ያንን ይዘሽ በቃ ወደ ንግዱ ዓለም ገብተሽ ህዝቡ ደግሞ አሽቀባጭ ነው፣ በቃ ለአዲስ ተከፈተ በቃ ይሄ ነገር አዲስ ነው ምናም አስር ብር ሀያ ብር ተቀንስሽለት ይበቃል። እና ያቺን ቀንሰሽ በቃ የሆነ ነገር አድርገሽ ራስሽን መቋቋም አለብሽ ማለት ነው። ምክንያቱም ሰው አለኝ ብለሽ አይደለም የምትሰደዱ፣ ሰው አለኝ ብለሽ ሳይሆን ለራስሽ እጠቀማለሁ ብለሽ ነው እና ቤተሰቤንም እረዳለሁ ብለሽ እስከሆነ ድረስ ያንን አስተካክሉ ማለት ነው። እና ሳም አበሻ በጣም ኢሳም በጣም የምር በጣም ብቻ ነግሮናል። በጣም ጎበዝ ነው። በጣም ከዩቲዩበሮች በጣም አደንቀዋሉ። ጎበዝ ነው ማለት ነው። እና እኔም እንግዲህ እንደነሱ እንደሆን ብዙ ተከታይ እንዲኖረኝ እርዱኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታትም ማለት ነው። ወደ ስደት እንዳንመኝ ወጣቶችን አበረታቱ ማለት ነው። ምክንያቱም አሁን ላይ ዱባይ ላይ እያየ ነው ነው ሳውድ ላይ እያየ ነው ነው እና ብቻ እኔም በህጋዊ ባገኝ የሆነ ስራ ባገኝ ሆነ እና ቤተሰቦችን ሁሉ ነገር ብረዳ ደስ ይለኛል። እና ብቻ እናወራዋለን ወደ ወደፊት ማለት ነው። ይሄንን ኢሳም ያለውን ብቻ ላማክራችሁ ትንስት ምክርም ስለሆነ ብቻ ይጠቅማችኋል ብዬ ስላሰብኩኝ ነው። እና እናመሰግናለን። ላይክ ሰብስክራይብ ያደርጋችሁ ኮመንተሮችን ከመቶ ከሁለት መቶ በላይ የምጽፉልንም በጣም እናመሰግናለን። አበረታቱኝ ማለት ነው። እንግዲህ እኔም ወንድ ነኝ ብላችሁ ማለት በቃ ህፃን ነው ብላችሁ ዝም ብላችሁ እንዳታልፉ ማለት ነው። ይህን ቪዲዮ ብሶ እንዳይል ስለሚረዳኝ ላይክ አርጉልኝ ማለት ነው። እና አመሰግናለሁኝ። እና ለምሰጡኝ መከርም በጣም በጣም ደስ ደስ የሚል ምክሮች ያላችሁ በተለለ ነኝ በጣም ደስ ነው የሚለኝ በጣም ታነበው በጣም በጣም በቃ እንደዚህ አይነት ልጅ ነኝ እንዳስብ ስለምታደረጉኝ በጣም አመሰግናለህን ማለት ነው እና እናንተም እንግዲህ ወደ ሀገራችሁ መታችሁ እንድትጠቀሙ ያደርጋችሁ ገንዘባችሁን ማንም ጉሮሮ አያስገባባችሁ ማለት ነው ጉልበታችሁ አምላክ በቃ ይህ ስደት አምላክ ማለት ነው እና ምክንያቱም ይሄ ስደት ማለት ክፉ ነው በልጅነታችሁ በስደት ዓለም ተጠምዳችሁ ነው ያላችሁት እና የመዳም ፊት እየገረፋችሁ፣ ሙቀት በጣም እያሰቃያችሁ፣ በቃ ማለት የፈለጋችሁትን ወታችሁ ገብታችሁ ማታገኙበት ነው ያላችሁት። ማለት በቃ ጊዜያችሁ ባልሆነ ነገር እየሄደ ነው። ብቻ ይህ ሁሉ ነገር ለገንዘብ ስለሆነ ገንዘባችሁን ሴፍ ማድረግ አለባችሁ። ሴፍ አድርጋችሁ ደግሞ ሀገራችሁ መታችሁ በቃ የምትጠቀሙበት እንድትሆኑ ነው ማለት ነው እና ይህ ትክክለኛ ንግግር ነው ማለት ነው እና የመዳም ቅመሞች ሁላችሁንም በቃ እያያችሁን እናንተ ገንዘብ እናንተ ስታሆን እኛ ገንዘብ እናገኛለን ብሎ አይሳ ማለት ትክክል ነው፣ ግን እናንተ ምን ማታገኙ። ብቻ ይህን ምክር እንድትጠቀሙበት ነው እና እንደዛ ነው። ደግሞ አዳዲስ የመጣችሁ ይህን ቪዲዮ ሸር አድርጉልኝ። ቀጣይ ቪዲዮ ደግሞ ሰራላችኋል ማለት ነው። አብዛኞቻችሁ ጠይቃችሁኛል። ኢሞ የማስታወቂያ በጣም እየበዛብኝ ያለው ዩቲብ አከፋፈት እና ምናምን ብላችሁኛል። እሱንም በደንብ አሳያችኋለን ማለት ነው። ምክንያቱም አሁን ዩቲብ ልክፈት ብትሉ ዩቲብ ልክፈት ብትሉ ያው ገንዘብ እየጠየቁ ስለሆነ አብዛኞቻችሁ እኔ በነፃ ማለት ነው ቪዲዮ እለቅላችኋለሁ። ሰርች ያንን ተግባር ታደርጉና አምስትን ማሰሪያም ይጠቅማችኋል። ስትመጡ ተለፋችሁ ተሰራችሁ ማለት ነው እና አመሰግዳለሁ እንዳበዛባችሁ